ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ መረጃዎችን ልናካፍላችሁ መተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩም የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከታ ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ፣ እና ከዝውውር ጉዳዮች ጋር እን በተያያዘ ዛሬ በስፋት የምናነሳቸው ነጥቦች ይኖሩናል። ስለምታደምጡን፣ ስለምትከታተሉን ከልብ ከልብ አድርገን እያመሰገንን በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ፎርባሩ ፕሮግራሙን እየመራው ቆያለው። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬው የትንታኔ ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪምየር ሊግ ጨዋታዎች ዛሬ ቀጥለው ተደርገዋል። ኢትዮጵያ መድን መሪነቱን ያጠናከረበትን ውጤት አስመዝግቧል። በኢትዮጵያ ፕሪምየር ሊግ 29ኛ ሳምንት መርሃ ግብር ኢትዮጵያ መድን ከፋሲል ከነማ ጋር ያደረጉትን ጨዋታ ሁለት ለዜሮ በሆነ ውጤት ነው ማሸነፍ የቻለው። የኢትዮጵያ መድንን የማሸነፊያ ገቦችም አለን ካይዋ ሁለቱንም ከመረብ ጋር ማሳረፍ የቻለም ተጫዋች ነው። ፋሲል ከነማ ያለፉትን አምስት ጨዋታዎች ማሸነፍ አልቻሉም፤ በሶስቱ ተሸንፈዋል። ኢትዮጵያ መድን በአጠቃላይ በሰበሰባቸው ሃምሳ ሰባት ነጥቦች አንደኛ ደረጃ ላይ ተቀምጧል። በአንጻሩ ፋሲል ከነማ በ ሰላሳ አምስት ነጥቦች አስረኛ ደረጃ ላይ ነው የተቀመጠው። በቀጣይ ኢትዮጵያ መድን ከመቀሌ 70 እንደርታ ጨዋታውን ያደርጋል። በአንጻሩ ፋሲል ከነማ ከኢትዮጵያ ንግድ ባንክ ጋር ነው ጨዋታውን እንደሚያደርግ ይወጣላቸው መርሃ ግብር የሚያሳየው ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ፣ ውድ ቤተሰቦቻችን። ለትሬንት አሌክዛንደር አርኖልድ መልቀቅ ኃላፊዎቹ ተጠያቂዎቹ ናቸው ብሏል ያፕስታም። ሐሳቡን ሲናገር የቀድሞ ኔዘርላንዳዊው ተከላካይ ያፕስታም አሌክዛንደር አርኖልድ ሊቨርፑልን በዚህ መንገድ እንዲለቅ ያደረገው የኃላፊዎቹ ድክመት ነው በማለትም ይናገራል። ትሬንት አሌክዛንደር አርኖልድ ሊቨርፑልን በዚህ መንገድ ለመልቀቁም የክለቡ አስተዳደር ኃላፊነቱን መውሰድ አለበት ሲል ነው ያፕስታም የተናገረው። አክሎም ኃላፊዎቹ ትሬንት አሌክዛንደር አርኖልድ ስለወደፊት ቆይታው ሳይወስን የኮንትራት የመጨረሻ ዓመት እንዲገባ ፈቅደውለታል ሲልም ነው የተቹት። የእንግሊዛዊው እንግዲህ የመስመር ተጫዋች ትሬንት አሌክዛንደር አርኖልድ ሊቨርፑልን በነፃ ዝውውር በመልቀቅም ሪያል ማድሪድን ለመቀላቀል መስማማቱ የሚታወስ ነው። ለዚህም ደግሞ ተጠያቂዎቹ የሊቨርፑል እንግዲህ ኃላፊዎች ናቸው ሲል ነው ያፕስታም የተናገረው። አብዛኛው የስፖርቱ ዓለም ሰው እርግጠኛ የሆነበት አንድ ጉዳይ ሰሞኑን እየተነገረ ይገኛል። በተለይ ደግሞ ዛሬ ጠንከር ብለው ይህ የዝውውር መረጃ እየወጣ ይገኛል። ጀረሚ ፍሪምፖንግ ወደ ሊቨርፑል የማምራት እድሉ ሰፊ ነው። አሁን ላይ እንግዲህ ትሬንት አሌክዛንደር አርኖልድ የቀይ መስመር ቦታውን ትቶት እንደሚሄድ ይታወቃልና በዚህ ቦታ ላይ ኮነር ብራድሊ በእርግጥ አላቸው። ነገር ግን ይህን ቦታ በሌሎች ተጫዋቾችን ማጠናከር ይፈልጋሉ ሊቨርፑሎች። ዋነኛው ፍላጎታቸው ደግሞ የባየር ሌቨርኩዘኑ ጀረሚ ፍሪምፓንግ እንደሆነ ሰሞኑን መረጃን እየሰማን ነበር። ዛሬ ደግሞ ይሄ መረጃ በደንብ እየተረጋገጠ ያለ መረጃ ይመስላል። ፋብሪዚዮ ሮማኖ እንደተናገረው ከሆነ እንግዲህ የሊቨርፑል አስተዳደር ከጀረሚ ፍሪምፖንግ ተወካዮች ጋር ከረጅም ጊዜ በፊት ድርድር ጀምረዋል እናም በመጨረሻው ደረጃ ላይ የሚገኛል። ጀረሚ ፍሪምፖንግ በዚህ የዝውውር መስኮት ላይ በጣም ፍላጎት እንዳለው ጭምር ነው የሚነገረው። ሊቨርፑል በመርህ ደረጃም ከጀረሚ ፍሪምፖንግ ጋር እስከ 2030 የሚያቆየውን ኮንትራት ከስምምነት ላይ ደርሷል የሚሉ መረጃዎችም እንዲሁ እየወጡ ይገኛሉ። ሊቨርፑሎች ጀረሚ ፍሪምፖንግን በአምስት ዓመታት ኮንትራት ለማስፈረም ከጫፍ ላይ ደርሰዋል። ከ3ሳ 23-45 ሚሊዮን ዩሮ አካባቢ ማፍረሻውን እንደሚከፍሉ ጭምር ነው እየተጠበቀ የሚገኘው። ሊቨርፑሎች ጀረሚ ፍሬምፖንግን ለማስፈረም ወደ መጨረሻው ደረጃ ላይ እየደረሱ እንዳሉ ግን ፋብሪሲዮ ሮማኖ መረጃውን አጋርቷል። ቨርጅል ቫንዳይክ ይናገራል፣ ከፊታችን ትልቅ የዘውር ወቅት አለን እናም በክለቡና ውሳኔዎችን በሚወሰኑ ሰዎች ላይ። እምነቱ አለኝ። ሻምፒዮናውን ማስቀጠል በጣም ከባድ ስራ ነው፣ ነገር ግን አዳዲስ ተጫዋቾች ሲጨመሩ አንድ እርምጃ ወደፊት መራመድ እንደምንችልም ይሰማኛል ሲልም ጭምር ነው ቨርጂል ቫንዳይክ የተናገረው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። በሊጉ አስከፊ ጊዜን ያሳለፉት ሁለት የፕሪምየር ሊግ ክለቦች ማለትም ማንቸስተር ዩናይትድ እና ቶተንሃም ሁለቱ እንግዲህ አንዳቸው የዩሮፓ ሊግ የፍጻሜ ጨዋታን ማሸነፋቸው አይቀሬ ነው ምክንያቱም ሁለቱ ለፍጻሜ መድረሳቸው የተረጋገጠ ጉዳይ ከመሆኑ ጋር በተያያዘ ማንቸስተር ዩናይትድ ዋንጫውን የሚያሸንፍ ከሆነ የዋንጫ ድላቸውን በጎዳና ላይ የማክበር እቅድ እንደሌላቸው የተገለጸው ማንቸስተር ዩናይትዶች ድሉን በካሪንግተን የልምምድ ማዕከል ምግቦችን እየተመገቡ ለማክበር ማሰባቸውን የተገለጸው። በሌላ በኩል ቶተንሃም ዋንጫውን ካሸነፈ ግን በምን መልኩ እንደሚያከብር እስካሁን ድረስ ይፋ አልተደረገም። ይሁን እንጂ ቶተንሃም ዋንጫውን ካሳካ በሰሜን ለንደን ጎዳናዎች ላይ ተዘዋውሮ ዋንጫውን ያሳያል ተብሎ እንደሚጠበቅ ነው ቢቢሲ የሚናገረው ምክንያቱም ዋንጫ ካገኙ ረጅም ዓመታቶች ስለተቆጠሩ ቶተንሃሞች ዘንድሮ ዋንጫን ማሸነፍ የሚችሉ ከሆነ እንግዲህ በከተሞች ላይ ይህንን ዋንጫ እንደሚያሳዩ ይጠበቃል። ኒውካስል ዩናይትድ የካራባው ካፕን ድሉን ከደጋፊዎች ጋር ማክበሩ የሚታወስ ሲሆን፣ የሊጉ አሸናፊ ሊቨርፑልን በተመሳሳይ የጎዳና ላይ ክብረ በዓል አዘጋጅተው እንደነበር የምናስታውሰው ነው። አሰልጣኝ መቀየር በዚህ ሰዓት በዩናይትድ ባለስልጣናት ዘንድ መጨረሻ አማራጭ መሆኑ እየተነገረ ነው። ዩናይትድ በዚህ ወቅት ቅድሚያ የሚሰጠው ጉዳይ አሰልጣኝ ሩበን አሞሪም የሚፈልጉትን የጨዋታ ስልት እንዲከተሉ የሚያስችሏቸውን ተጫዋቾች ለማስፈረም ኢንቨስት ማድረግ ብቻ ነው ብለዋል ዴቪድ ኦርነስቲን በዘገባ ዩናይትድ በዚህ ወቅት ቅድሚያ የሚሰጠው አሰልጣኝ ሩበን አሞሪም የሚፈልጉትን የጨዋታ ስልት እንዲከተሉ የሚያስችሏቸውን ተጫዋቾች ለማስፈረም ኢንቨስት ማድረግ ብቻ እንደሆነ ዳቪድ ኦርነስቲን መረጃውን አጋርቷል። አሁን ላይ እንግዲህ በጣም ጥያቄዎች እየተነሱ የሚገኙት ከዩሮፓ ሊግ ዋንጫ ጋር በተያያዘ ነው። ምናልባት እንግዲህ አሰልጣኝ ሩበን አሞሪም እና ማንቸስተር ዩናይትድ የዩሮፓ ሊግን ዋንጫ ማጣት የሩበን አሞሪም ቆይታ ላይ ለውጥ ይፈጥራል ወይ? በርካቶች የሚጠይቁት ጥያቄ ነው። ነገር ግን አይፈጥርም እየተባለ ነው። በዩሮፓ ሊግ ፍጻሜ ጨዋታ ማንቸስተር ዩናይትድ በቶተናም ተሸንፎ ዋንጫውን እንኳን ቢያጡ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሆኖ ይቀጥላል። ዩናይትዶች በፕሪሚየር ሊጉ አስከፊ የውድድር ዘመንን አሳልፈዋል። ነገር ግን የማንቸስተር ዩናይትድ አመራሮች አሰልጣኙ ለሱ ያጫወት ስልትም የሚስማማ ተጫዋችን በማስፈረም ማበረታቻ ይገባዋል ብለው ያምናሉ ነው ያለው የዘጋርዲያን መረጃ ነው። ይህንን መረጃ ያመለክተው ዩናይትድ ከባድ ቀውስ ውስጥ ነው። ይሄ የውድድር ዓመት ለእነርሱ ጥሩ አልነበረም። አሰልጣኙም ይህንን ጠንቅቆ ያውቃል። እርሱም አግኝቸው ነበር። እናም ደስተኛ እንዳልሆነ ተረድቻለሁ። ሆኖም ግን የእሱ ታማኝነትን አደንቃለሁ እንኳን ወደ ክለብ በሰላም መጣ ስለው እርሱ አይ ፓትሪክ፣ እኔ ነኝ በአንተ ክለብ ውስጥ ያለሁት ብሎኝ የመለሰልኝን አስታውሰዋለሁ። ነገር ግን የእርሱ ቡድን በዚህ ውድድር አመት ሜዳ ላይም የሚያስመዘግባቸው ውጤቶች በጥሩ ሁኔታ የሚጠቀሱ አይደሉም ሲለም ነው ፓትሪክ ኤቭራ ሐሳቡን የተናገረው። በተለይ ከማንቸስተር ዩናይትድ እና ከአሰልጣኝ ሩበን አሞሪም ጋር በተያዘ ያነሳቸው ነጥቦች ናቸው። አርሰናልን ደግሞ እንመልከት። ቪክተር ዮከርስ ወደ አርሰናል የፖርቱጋል ጋዜጦች የፊት ገጽን እንግዲህ ዛሬ ሲያጥለቀልቅ የዋለው የመረጃም እንግዲህ ሀሳቦች ናቸው። የ26 ዓመቱ አጥቂ ቪክተር ዮከርስን ለማስፈረም በርካታ ትልልቅ ክለቦች ፍላጎት ያሳዩ ሲሆነ በጋዜጦች መረጃ ከሆነ ደግሞ በተለይ ከፖርቱጋል በወጡ ጋዜጦች መረጃ መሰረት ከሆነ በአስነበቡት መረጃ መሰረት አርሰናል በክረምቱ የዝውውር መስኮት የስፖርቲንግ ሊዝበኑ 9 ቁጥር አጥቂ ለማስፈረም የተሻለ ቦታ ላይ የተገኘው ክለብ ነው። ቪክቶር ዮከርሽ ለስፖርቲንግ ሊዝበን ለሁለተኛ ጊዜ ሊጉን ማሸነፉ ላይ ሙሉ በሙሉ ትኩረት ቢሰጥም እነዚህን እንቅስቃሴዎች ግን ያውቃል። በወኪሉ ሀሰን ላይ እንግዲህ በአርሰናሎች የተደረገ ንግግር፣ አርሰናል ለተጫዋቹ ከደሞዝ አንጻር ጥሩ ጥቅምንም አቅርቦለታል። በአመት 8.3 ሚሊዮን ዩሮ ወይም በሳምንት አንድ መቶ ሰባ ሁለት ሺ ዩሮ ደሞዙ በስፖርቲንግ ሊዝበን ከሚከፈለው እጥፍ ሲሆን ኮንትራቱ ደግሞ ከአራት እስከ አምስት ዓመታት ኮንትራትም እየያዘ እንደሆነ ጭምር ነው የፖርቱጋል ሚዲያዎች ዛሬ እያወጡት የሚገኘው መረጃ። የተናገረው ሚኬል አርቴታ ከፍተኛ እውቅና ሊሰጠው የሚገባ አሰልጣኝ ነው። ምክንያቱም ቡድኑ በሁሉም ነገር የተሟላ አድርጎታል። ሲፈልግ ይከላከላል፣ ሲፈልግ ይጫወታል፣ ሲፈልግ የቆመ ኳስ ያገባል። ቡድኑ ምንም ደካማ ጎን አይኖረውም። በዚህ ደግሞ በማድረጉ ለተቃራኒ ቡድን አስፈሪ አድርጎታል ብሏል። የሊቨርፑል አሰልጣኝ አርነስሎት ናቸው ይህንን ሀሳብ የሰጡት። አንድሬ ሳንቶስ የአርሰናል እቅድ ነው። አርሰናሎች በስትራስቡርግ በውሰት እየተጫወተ የሚገኘው አንድሬ ሳንቶስን ለማስፈረም ፍላጎት አለው። ቸልሲ ስለ ተጫዋቹ ምንም አይነት ነገር አልተናገረም። የመሸጥ ፍላጎት ይኖረው አይኑረውም የሚታወቅ ነገር የለም። ፓሪስ ሰን ጀርሜን ተጫዋቹን ለማስፈረም ፍላጎት ያለው ክለብ ነው። ይሄ ደግሞ ዝውውሩን ቀላል እንደማያደርግም ይታወቃል ተብሎ ይታሰባል። ሪያል ማድሪድን የተመለከቱ ተመለከቱ መረጃዎችን እናንሳ። ሪያል ማድሪድ በሚቀጥለው የውድድር ዘመን በቀይ መስመር ተጫዋች ቦታ ላይ አሌክዛንደር አርኖልድ እና ዳኒ ካርቫሃልን እንደሚጠቀም የተገለጸው። በሌላ በኩል ሉካስ ቫስኪዩስ በውድድር ዘመኑ መጨረሻ ከሪያል ማድሪድ ጋር ይለያያል ተብሎ እንደሚጠበቅ ተገልጿል። ሎስ ብላንኮቹ በዝውር መስኮቱ የመሀል ተከላካይ ለማስፈረም እንደሚመለከቱ ነው የተዘገበው። እንዲሁም የግራ መስመር ተጫዋች ለማስፈረምም በመፈለግ ላይ እንደሆነ እየተዘገበ ይገኛል። አመቱን ወይ ያለው ዋንጫ ለማጠናቀቅ የተቃረበው ሪያል ማድሪድ የዓለም ክለቦቹ ዋንጫ ለማሸነፍ የተቻለውን ሁሉ ለማድረግ ማሰቡ ነው እየተገለጸ የሚገኘው። ሮድሪጎ ጓዌሽ በኤል ክላሲኮ ጨዋታ ላይ አልተጫወተም ያለ ሲሆን ሎስ ብላንኮቹ የመልቀቅ እድሉ በጣም ሰፊ ነው ተብሏል። ማርካ ነው ይህንን መረጃ ወጣው። ተጫዋቹ በኬሊያን ኤምባፔ በጁድ ቤሊንግሃም ጥላ ስር መውደቁንና መደበቁን ክለቡም እንግዲህ ለእርሱ ትኩረት እየሰጠ አለመሆኑን ተጫዋቹ ያምናል። በክለቡ እንደ ወሳኝ ተጫዋች ያለመቆጠሩ አሳዝኖታል። ላለፉት ጥቂት ቀናትም ከቤቱ ሳይወጣም በቤቱ በመሆን እያሳለፈም ይገኛል። ሪያል ማድሪድ ግን ለክለቡ አልተጫወተም ብሎ እምቢታውን ያስመለከተን ተጫዋች በክለቡ እንዲቆይም አይፈቅድም። ስለዚህም ደግሞ ከሪያል ማድሪድ ጋር የመለየት ዕድሉ ሰፊ ነው ተብሎ ይታሰባል። እንደ ማርካ ዘገባ ከሆነ ሪያል ማድሪድ በቀጣዩ የዝውውር መስኮት በግራ ክንፍ ተከላካይ በኩል ለማስፈረም ያቀዳቸው ተጫዋቾች በርካታ ናቸው። አንደኛው ቲዮ ሄርናንዴዝን ከኢሲ ሚላን ማስፈረም ነው። ሚሎስ ኪርኬዝን ከቦርንመስ፣ አልቫሮ ፈርናንዴዝ ካሬራስን ከቤኔፊካ እነዚህን ተጫዋቾች እየተመለከቱ ይገኛሉ። ስፔናዊው የ29 ዓመት የግራ ተመላላሽ እንዲሁም የአሁኑ የባየር ሌቨርኩዘን ተጫዋች የሆነው አሌክስ ግሪማልዶ ከቲዮ ሄርናንዴዝ፣ አልቫሮ ፈርናንዴዝ ካሬራስና ከሚሎስ ኪርኬዝ በተጨማሪም ሌላኛው በሪያል ማድሪድ በኩል እንግዲህ እንደ አማራጭነት የተያዘ ተጫዋች ነው። ተጫዋቹ እንደሚታወቀው በጀርመኑ ክለብ ባየር ለቨርኩዘን ያሁኑ የአሰልጣኝ ሻቪ አሎንሶ ጋር አስደናቂ የውድድር አመትን ማሳለፍ የቻለ ሲሆን በቀጣይም ማለቃውን በመከተል ወደ ሪያል ማድሪድ ሊዘዋወር የሚችልበት እድል እየጨመረ መምጣቱን የሚያሳዩ መረጃዎች እየወጡ ይገኛሉ። ዴን ሃውችሰን እና ደግሞ ወላጅ አባቱ የሪያል ማድሪድ ፍላጎት እውነተኛ ከሆነ ወደ ሪያል ማድሪድ ለመዘዋወር ሁኔታዎችን ለማመቻቸት ዝግጁ ናቸው። የዲን ሀውችሰን አባት ልጁ ሪያል ማድሪድን እንዲቀላቀልና በነጩ ማሊያ እንዲጫወትም ከፍተኛ የሆነ ፍላጎት ያለው ሲሆን ተጫዋቹም ሕልሙን እውን ለማድረግም የተቻለውን ሁሉ እንደሚያደርግም ጭምር ነው መረጃዎቹ ያሳዩት። ሁለቱ የሪያል ማድሪድ አንበሎች ማለትም ሉካ ሞድሪች እና ሉካስ ቫስኪዝ በሚመጣው ክረምት የዝውውር መስኮት ላይ ከሪያል ማድሪድ ጋር ይለያያሉ። እንዲሁም በተመሳሳይ ባለፈው ክረምት ላይም እንግዲህ ሊለቅ ይችላል በሚል አንዳንድ ወሬዎች ሲሰሙበት የነበረው ሌላኛው ብራዚላዊ የሪያል ማድሪድ ኮከብ ሮድሪጎ በቀጣዩ የውድድር ዘመን የዝውውር መስኮት ውስጥ እንግዲህ ከሪያል ማድሪድ ጋር ሊለያይ የሚችልበት እድል ሰፊ እንደሆነ ጭምር ኤልቸረንጌቶ የቴሌቪዥን ጣቢያ መረጃውን አጋርቶታል። ሪያል ማድሪድ ለአዲሱ አሰልጣኝ ሻቪ አሎንዞ አዲስ የመሀል ተከላካይ ስፍራ ተጫዋች ለማስፈረም ከውሳኔ ላይ ደርሰባል። በዚህም በቀጣይ አሰልጣኝ ሻቪ አሎንዞ አዲስ የመሀል ተከላካይ ቡድን ውስጥ ይጨመርለታል። እንዲሁም የማድሪድ ሰዎችም የመሃል ተከላካይም በተጨማሪ አዲስ የግራ ክንፍም ተከላካይ ለማስፈረም አማራጮችን እየተመለከቱ ነው። ክለቡ ከፊፋ ክለቦች ዋንጫ በፊት በደረሰበት የተጫዋቾች ተደጋጋሚ ጉዳት ምክንያትም በዝውውር ገቢያው ላይ በሰፊው ለመንቀሳቀስም ከውሳኔ መድረሱን ፋብሪሲዮ ሮማኖ አረጋግጧል። በሚቀጥለው የውድድር ዘመን ትሬንት አሌክዛንደር አርኖልድ እና ዳኒ ካርባሃል ናቸው የሪያል ማድሪድ የቀይ መስመር ተመላላሽ ሁነኛ አማራጮች እንደሆኑም፣ እየተገለጸ የሚገኘው ሉካስ ቫስኪውዝ በዚህ ክረምት ክለቡን ይለቃል ተብሎ ነው የሚጠበቀው። በሪያል ማድሪድ ቤት የፈለገውን አሰልጣኝ ቢቀያየር እንደ ኦሪዮል ሹዋሜኒ፣ ኤድዋርዶ ካማቪንጋና አርዳ ጉሌር ያሉ ወጣት ተጫዋቾች ከእቅድ ውጭ የሚያደርግ አንድም አሰልጣኝ እንደማይኖር የክለቡ ምንጮች ዘአትሌቲክስን እንግዲህ ጠቅሰው መረጃዎችን እያጋሩ ይገኛሉ። ካርሎ አንቾሎቲ አንድ ጥያቄ ቀርብለታል። የአንድ ዓመት ኮንትራት እያለህ ማድሪድን ልትለቅ ነው? ምን ታስባለ? ተብሎ ተጠይቆ ነበር። የብራዚል ብሔራዊ ቡድን ከግንቦት ሀያ ስድስት ጀምሮ የቡድኑ አሰልጣኝ እንደመሆን አሳውቀዋል። ነገር ግን በአሁኑ ሰዓት የሪያል ማድሪድ አሰልጣኝ ነኝ እናም በዚህ የቀሩትን ጨዋታዎች በምችለው መንገድ ማጠናቀቅ እፈልጋለሁ። ከዚያ በተጨማሪ በመጨረሻዎቹ ቀናት የበለጠ መደሰትም እፈልጋለሁ። ክለቡን ተጨዋቾቹን፣ እንዲሁም ደግሞ ደጋፊዎቹንም አከብራለሁ ሲልም ነው ካርሎ አንቸሎቲ የተናገረው። ሪያል ማድሪድ እንወደዋለሁ እነሱንም በተመሳሳይ ነገር ግን ክለቡ አሁን ላይ ለውጥ ማድረግ ያስፈልገዋል። የአሰልጣኝ ቡድን አባላቱ ላይ ለውጥ ማድረግ አስፈላጊ ነው። ሆኖም ግን ይህ አንዱ የህይወት አካል ነው፣ ድራማ አይደለም። እናም ህይወት ይቀጥላል። እናም እኔ ደግሞ አሁን ላይ በጣም ደስተኛ ነኝ። ምናልባትም የዛሬው ጋዜጣዊ መግለጫ ባይኖር የበለጠ ጥሩ ቀን ይሆን ነበር ሲልም ነው ካርሎ አንቸሎቲ እዛ ለሚገኙ ጠያቂዎችም ሀሳቦቻቸውን የሰጡት። ቸልሲን ደግሞ እንመልከት። በአውሮፓ ኮንፈረንስ ሊግ የፍጻሜ መርሃግበር ቸልሲና ሪያል ቤቲስ እንደሚያደርጉ ጨዋታውን እንግዲህ እንደሚያደርጉ ይታወቃል። ቦስኒያዊ አልቢተር ኢርፋን ፔልጄቶ በዋና ዳኝነትም ይህንን ጨዋታ ይመሩታል። የ40 አመቱ አልቤተር በዚህ ውድድር ዘመንም አርሰናልና ሪያል ማድሪድ በኤምሬትስ ያደረጉትን ጨዋታ ጨምሮ ሰባት የአውሮፓ ቻምፒዮንስ ሊግ እንዲሁም ስድስት የዩሮፓ ሊግ መርሃ ግብሮችን በዋና ዳኝነት መርተዋል። ሌሎቹ ከቦስኒያ ሄርዞጎቪና ምድር የተገኙት ሴናድ እንዲሁ ደግሞ ዴቨር ቤልጆ በመስመር ዳኝነት ዋና ዳኛውን ያግዙታል። ጄሮም ደግሞ በቫር ዳኝነት እንዲሁም ዊሊ ደግሞ በረዳት የቫር ዳኝነት ጨዋታውን በቪዲዮ ክፍልም የሚመሩት እንደሆኑ ነው እየተገለጸ የሚገኘው። እነዚህ ደግሞ ፈረንሳውያን አልቢትሮች ናቸው። ቸልሲ የቪክተር ኦሴሜን አመታዊ ደሞዝ ከ12 ሚሊዮን ዩሮ በታች ለማድረግና ለመስማማት በዚህ ሳምንት የቪክተር ኦሴሜንን ወኪሎች ጋርም ጠንካራ ንግግር ሲያደርጉ ነበር ይለናል ፉትቦል ትራንስፈር ዛሬ ባወጣው መረጃ። ማንቸስተር ሲቲን እንመልከት። 10ና 8 ቁጥር ቦታ ላይ ማስፈረም ይፈልጋሉ ማንቸስተር ሲቲዎች። ማንቸስተር ሲቲ በክረምቱ 10 እና 8 ቁጥር ተጫዋች የማስፈረም ፍላጎት እንዳላቸው ፋብሪዚዮ ሮማኖ ይፋ አድርጓል። አያይዞ ሞርጋን ጌብስ ዋይት እና ቲጃኒ ራይንደርስም በአዲሱ የስፖርቲንግ ዳይሬክተር ሁጎ ቪየናም ከፍተኛ ቦታ የሚሰጣቸው ሲሆኑ ሞርጋን ጌብስ ዋይት እንደ አስር ቁጥር የሚቆጠራል። ሲያጠቃልለው ራይንደርስ ለኤሲ ሚላን በጣም አስፈላጊ ተጫዋች ነው። እናም ኔዘርላንዳዊው ተጫዋች ይሸጣ ይሸጥ እስካሁን የሚታወቅ ምንም ነገር እንደሌለና ኤሲ ሚላን ብዙ ዋጋ ስለሚጠይቁ ስምምነቱን አስቸጋሪ ይሆናል ሲልም ነው ፋብሪዚዮ ሮማኖ የተናገረው። ማንቸስተር ሲቲ የቀይ መስመር ተከላካይ ለማስፈረም አራት ተጫዋቾችን እንደ አማራጭ ያሉት ሲሆን ቲኖ ሊቨርማንቶ ከአማራጮቹ መካከል አንደኛው ነው ብሏል፣ ፋብሪዚዮ ሮማኖ ነው። ኤርሊንግ ሃላንድ በኦማር ማርሙሽ ብቃት ላይ ይናገራል። በጨዋታዎች ላይ የሚያሳየው ብቃት ድንቅ ነው። በማንቸስተር ሲቲ ጥሩ አጀማመርን አድርጓል። ብዙ ፍጥነት አለው። እሱ በነበረበት ቡድን ጥሩ እንደሰራና እዚያም ማድረግ የሚችለውን እንግዲህ አሳይቶናል። ከሱ የምንጠብቀው ግቦችን ማስቆጠር፣ አሲስቶችን ማስመዝገብ፣ ብዙ ጉልበትን ይዞ መምጣትና እዚህ ደግሞ ሳይመጣ ያሳየውን ችሎታ ማሳየት ነው ያለበት። እኛ እንግዲህ ከሱ የምንፈልገው ይህን ነው ሲለም ኤርሊንግ ብሮታላንድ እንዲሁ ተናግሯል። ማንቸስተር ሲቲዎች አዲሱ ማሊያቸውን በክለቦች የዓለም ዋንጫ ላይ ይጠቀማሉ። የኢቲሃዱ ክለብ ማንቸስተር ሲቲም የ2025 26 አዲሱን ማሊያቸውን በቀዳሚነት ያስተዋወቁ ሲሆን በሚቀጥለው ክረምት እንግዲህ አሜሪካ በሚደረገው የክለቦች የዓለም ዋንጫ ላይ የሚጠቀሙታል ተብሏል። በፑማ ዲዛይን የተደረገው አዲሱ ማሊያ ከፊት ለፊት ነጭ ቀለምን በአግድሞች ደግሞ የያዘ ሲሆን ይህም ማንቸስተር ሲቲዎች በ1970ዎቹ ከተጠቀሙበት አይነት ማሊያ የተወሰደ ነው ተብሏል። ማሊያውን ማንቸስተር ሲቲ በሜዳው ለሚያደርጋቸው ጨዋታዎች የሚጠቀመው ሲሆን ለመጀመሪያ ጊዜ በዓለም ክለቦች ዋንጫ ላይ ይጠቀሙታል ሲል ኦል ፉትቦል መረጃውን አጋርቷል። ከቡንደስሊጋ ውድል በኋላ ለሀሪኬን የደስታ ቴክስት ያደረግኩለት፣ ከዛም በቪዲዮ ኮል አወራን። ፊቱ ላይ ትልቅ ደስታ ይታይበት ነበር። በዛም ምን ደስተኛ ሆንኩኝ። ሀሪኬን ለእኔ በጣም የቅርብ ጓደኛ ነው። እሱ ሲሳካለት ማየት ደግሞ ልክ እንደ ቤተሰቤ ሰው ሲሳካለት የምደሰተውን ያክልን የተደሰትኩለት ሲል ነው ሶን ሂውንግሚን ሀሳቡን የሰጠው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደረግኩኝ። ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታችሁን እንድታደርጉ በአክብሮት ጋብዘን ነበር። ስላደረጋችሁ አመሰግናለን። በቀጣይ ሌሎች ፕሮግራሞችን ይዘን እንዳገም ተመልሰን የምንገናኝ ይሆናል። በነገ ጠዋት ፕሮግራማችን እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።